ገንዬ እንኳን ደህና መጣሽ። እንዴት ናችሁ? ሁላችሁንም ሰላም ናችሁ ወይ? ወይ እንዴት ነሽ? ሰላም ነሽ ወይ? ሳርዬ እንኳን ደህና መጣሽ። እንዴት ነሽ? ኧረ ተናፍቃችኋል። ማርያምን እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እናንተ ግን ሰው ጠፍቶ ሲመጣ እንደዚህ ነው የምትቀበሉት? ሳርዬ በይድ መድብሽ፣ እንደ ድሮ ሰብሲብን መሰባሰብ ናፍቆናል። መቼ ነው ከትላንት ወዳ የሆን ጠዋት አካባቢ ትንሽ ገብቼ ነበር እና ምድጌታ ዜማ ግን ነበሩ እና እንሰባሰብ እያል ነበረ ሳሪ እንግዲህ እንግዲህ ሰብስቤንልሻለሁ። ገኒ ግን የተቸገረ እንዳናሽ በሌላ ካውመተሽ ነስገኒ ሌላ ነገሪኝ። ግን የተቸገሩ እንደወዳ ግን አንድ ቀን ብቻ ነው ስትለቅ ያየሁሽ። አንቺ ከሆንሽ ማለት ነው። ግን የአዲስ አካውንት ስለሆነ የእሷ ነው ብዬ ተስፋ አድርጋለሁ። ፕሮፋይሉ አይታየኝም። ሳይ ተይሰብስብኝ ሰው መሰባሰቡ መልካም ነው። ለማንኛውም ትንሽ ደቂቃ እንጫወት። ከእናንተ ጋር መጫወት ናፍቆኛል። ገባበሉ እስቲ ትንሽ እናውራ።

መጣ በይኝ እሺ፣ እላለሁኝ ግን ስሙኩ ግልጽ ስላልሆነልኝ ነው። አራ፣ ችግር የለውም። የምን ይቅርታ ታጫውታ ነው። እንኳን መጣ ወንድሜ ሳሪዬ ነይገበበ ነው ውሻሽ ዘሽ ወጥተሽ እንዳይሆን የቴው እሱ ላይ ቁጭ ብዬ ላይ ብላይ ቁጭ ያለው አድራሻዬ ከላይ ስር ነው። ለማንኛውም ሁላችሁ እንኳን ደህና መጣችሁ። ነተናፍቃችሁ ነበረ? ያማረኝማ ሞንዬ እንዲመለስ እሱ ነው ያማረኝ። ሞንዬ የሚመለስልኝ ሞንዬ ተወት ተነስቶብኝ፣ እሱ ብቻ ነው ያማረኝ። ሌላ ምንም ያማረኝ ነገር የለም። ሲደቁ አንተ እርጉዝ ና አታሉ፣ እንደ ምን አማረሽ? እርጉዝ ነው ምን አማረሽ ተብሎ የሚጠየቀው። ለማንኛውም ሞኒ እንዲነሳልኝ ነው ያማረኝ፣ እንድትተባበሩኝ። ነጠላ አይን ተነሳብኛ። እንዴት ሆነብሽ? ተነሳብኝ ሞኒ። ይሄ ሁሉ ለፍቼ ለፍቼ ልፋቴ ከምትን ባይቀር እሱ ካስመልሳችሁልኝ ኋላ ስኔ ያማረኝን አቤት። ሞኒ ምን እንደሆነ አልገባም መሰለኝ ወንድሜ። አይ ሳሪ እና ለማንኛውም እንደው የኢትዮጵያ ሕዝብ ይድረስልሽ ለማለት ነበረ። ሰላም ኛም ጓደኞቼ እንግዲህ ትንሽ ከእናንተ ጋር ልጫወት ፈልጌ ነበረ፣ ግን እኔም ሰዓት የለኝም። ትንሽ ዛሬ እና እንተቀመጥ ይበቃኛል። ግን ከአሁን በኋላ መጥፋት አይመስለኝም። ከዩቲዩብ እናንተም እንዳልጠፋ አለሁ። አለሁ በሉኝ፣ አለሁ አለሁ። እንኳን ደህና መጣችሁ። ሰዎች ይታኛላችሁ። ወዬ! ሰላም፣ እንዴት ነሽ? እንኳን ደህና መጣሽ ቤተሰብ። ያሉናችሁ ደግሞ ቤተሰብ ሁኑ በኮሜንት ላይ ወደናንተ ጋር መጣድልኝ ዛሬ የሐሙስ ጨዋታ ትላላችሁ። ለማንኛውም ልብ እኮ ምንኛ ነው? እስቲ በእናትሽ በአማርኛ ልዩ አልገባኝም። ትርጉም ምንድነው? ንገሪኝ። ከነገርሽ ሆዴ እየቆረጠኝ እየቆረጠኝ ነው። ማድራት ዛሬ ሰላምዬ፣ ማለት ነው ነው፣ ሳሚ ነው። ለካ ሳሚ በቆራጣም በቤ ነው። ይቅርታ ይደረግልኝ፣ አንቺ ብዬሽ ስላሉኩ በነገራች ላይ ፕሮፋይል ያየሁ፣ አይደለም ግን በቆራጣ እያየው ነበረ። ደስታ ነው ሕይወት ልቡኮ። አሃ እውነት እኮ ነው ልቡኮ። ምንኛ ነበር፣ ምንኛ ነበር? የቋንቋ የሰማሁት ኦሮምኛ ነው። የሆነ ቋንቋ ሰምቻለሁ ይሄ ነገር ልብ እኮ ምን ይመስለኝ ምን እንጀም ችግር ልብ እኮ ታዲያ ህይወት ነው እንዴ ልብ ማለት ነው ይመስለኛል በእኔ አተረጓጎም ልብ እኮ ማለት ነው ልክደኛል ህይወት ቢሆን ህይወት ከሆነ በለ ሊሆን የሚችለው ብዬ ገመጥኩ አይ ደህና ነኝ። ኦሮምኛ ነው እስቲ፣ እሱ ነገር ነገር በኦሮምኛ ነው ወይስ በምንኛ በምንኛ የሀገራችን ቋንቋ ነው?

እና አሁን ቤተሰብ ካልሆን በዛም ቤተሰብ ሆን አንድ ቪዲዮ ላይ ኮሜንት አስቀምጥልኝና እኔ ደውለም ተመጣጥለኝ አንተ ዩቲዩብ ካለ ማለት ነው። ለዛ ቤተሰብ እንሆናለን። እሺ ቆንጆዬ እና ለማንኛውም ድ ቤተሰቦቼ ይሄ ስለመጣችሁ ስለጫወታችሁ እናመሰግናለሁ። እንዳልኩም ቤተሰብ ያልሆናችሁ ቤተሰብ የሆንን አብረን እንውጣ እንውጣ አላለሁኝ እንያያዝ ማለት ነው ወንድሜ። እንዳልኩም አን አስቀምጥልኝ እዛው ኮሜንት ለአንተ ጋር እንድመጣ አንድ ቪዲዮ ላይ እመጣለሁ። ኮሜንት ላይ በኮሜንት ነው የምመጣው ማለት ነው። እንደዚህ መምጣት ስለማልችል አንድ ስልክ ስለሆነ በኮሜንት ላይ እንትን ካልጉ እመልሳለሁ። ወይም ማለት ነው አያንቴቲቭ አዲስ ከሆነ ከ24 ሰዓት ላይ ነው ከ24 ሰዓት በኋላ ነው እንትምልልህ መመልስል አዲስ ካልሆነ ግን ችግር የለውም፣ የትኛውም ሰዓት ያንተ ማለት ነው እኔ ግን ችግር የለበትም። እና ለማንኛውም ውድ ቤተሰቦቼ የአውሮችን ስለሆነች ደስ ብሎኛል። አመሰግናለሁ። ትንሽ ደቂቃ ነው መቆየት የምፈልገው ለዛ መልካም ደስ የሚል ምሽት የሆንላችሁ። በሌላ ቀን ደግሞ እንደዚህ እንገናኛለን። አንዳንዴ እንጫወታለን። ቻው! መልካም ቀን ይሁንላችሁ።